ሰላም፣ ሰላም እንዴት ናችሁ? ውድ የቻናላችን ቤተሰቦች በያላችሁበት ሰላም ብዛ። ዛሬ ደግሞ ይዤላችሁ የመጣሁት ቃላት ምስረታ ነው። ቃላትን እየመሰረቱ የማሳያችሁ ይሆናል ማለት ነው። አጫጭር ቃላትን እየመሰረቱ ያሳያችኋለሁ። በመጀመሪያ ግን ቪዲዮውን ላይክ፣ ሼር እና ሰብስክራይብ አድርጋችሁ ጀምሮ አሁን ቀጥታ ወደ ቪዲዮ እንሂድ። ኦኬ፣ ዛሬ ይዤላችሁ የመጣሁት ባለ ሁለት ሆሄ ቃል ምስረታ ነው። እነዚህን ቃላቶችን በጋራ አብረን እያነበብነን እንሄዳለን ማለት ነው። እናንተ እስከ መጨረሻው ይህ ቪዲዮ ማየት ይጠበቅባቸዋል ማለት ነው። አሁን ቀጥታ አብረን እያነበብን እንሄዳለን። አብራችሁ ከነጋር አንብቡ፣ እንዲሁም ቪዲዮን እያቆማችሁ እየጸፋችሁ ተለማመዱ። ኦኬ አሁን እዚህ ላይ ምን ይላል ማለት ነው? የመጀመሪያውን ሳ ው፣ ሳው፣ ሳው፣ ደን፣ ደን፣ ደን

ሳመ ባሰ ባሰ ባሰ ዛሬ ይዤላችሁ የመጣሁት ቪዲዮ ይህን ይመስላል። ቀጣይ ደግሞ በሌሎች ቪዲዮ የምንገናኝ ይሆናል ማለት ነው። እስከዚያው ቸርን ሰምቱ።